ሰላም ጤና ይስጥልኝ፣ እንደምናላችሁ ውዴዚ ቻናል ቤተሰቦች እንዴት ቆያችሁኝ? የኢቢኤስ ቴሌቪዥን የካሜራ ባለሙያ የነበረው ወጣቱ ዮናታን ሰለሞን በድንገት ሕይወቱ አልፏል። ትላንትና ባህር ዳር ነበረ። የሆሳና ክብረ በዓልንም በትላንትና ሁለት በባህር ዳር ከተማ ከጓደኞቹ ጋር አክብሮ ከዛም በአውሮፕላን ወደ አዲስ አበባ ተመልሶ ነበረ። ዮናታን ወደ ባህር ዳር ያቀናው የአማራ ክልል ብሔራዊ ምክክር ለማድረግ ስብሰባ እንደነበረ ይታወቃል። እዛም በሙያው የቀረጻ ስነስርዓት ለማካሄድ ነበረ በባህር ዳር ከተማ የተገኘው። ለአስራ አንድ ቀናት ያህልም በባህር ዳር ከተማ ቆይቶ ስራውን በሚገባ ሰርቶ ነበር የተመለሰው። ሲመለስም እንዳልኳቸው ትላንትና የሆሳዕና በዓል ይከበር ነበረ ሆሳዕና። በአሪያም እያለ እሱም ዘንባባውን እንደምታዩት ግንባሩ ላይ አስሮ ስነ ስርዓቱን አከናውኖ ነበረ ቤተ ክርስቲያን ሄዶ፣ ከዛም ወደ አዲስ አበባ በመምጣት ቤቱ ነው እንግዲህ ሞቶ የተገኘው። ዮናታን የሁለት የአንድ ሴት እና የአንድ ወንድ በድምሩ የሁለት ልጆች አባት ነበረ። ይሄ ነው የሚባል የረባ ህመም እንኳን አላጋጠመውም። ነገር ግን እህቱ ትናንት ትንሽ አሞኛል እያለን ነበረ ብላለች። በጣም ጓጉቶ ለእህቱ የገዛውን ፎጣ ራሱ ለጓደኞቹ አሳይቶ በባህር ዳር ቆይታው በጣም ደስተኛ ሆኖ ነው የተመለሰው። ከዛም ግን እንግዲህ ድንገተኛ ሞት ነው ያጋጠመው። ሞት በቀጠሮ አይመጣም፣ እርግጥ ነው። ነገር ግን ሰዎችን አስታመን ስንቀብር ቢያንስ እንደው ይሞቱ ይሆንን የሚል እሳቢ በውስጣችን እንይዛለን። አእምሮአችንም ቀድሞ ይዘጋጃል በጣም በተለይ ከታመሙ ነገር ግን እንደዚህ አይነት ድንገተኛ ህመም ድንገተኛ ሞት ሲመጣ ያሳዝናል። ዮናታን ገና 31 አመቱ ነው። የሁለት ልጆች አባት ነው የአንድ ሴትና የአንድ ወንድ። ሴቷ ገና ሰባት አመት እንኳን አልሞላትም። ወንዱ ደግሞ የዛሬ አመት ነው የተወለደው ገና አንድ አመት አልሞላውም። እናም በጣም ነው የሚያሳዝነው። ዮናታን በኢቤስ ቴሌቪዥን በካሜራ ማንነት አገልግሏል። የቀብር ስነስርአቱም በቀጨኔ መድኃኔ ዓለም ተፈጽሟል። የዮናታን በጣም የሚያሳዝን ወጣት ነው። ምክንያቱም እግዚአብሔርን አመስጋኝ ነበረ። ምናልባትም የሶሻል ሚዲያ ፖስቶቹን አይታችሁ ከሆነ እግዚአብሔርን የሚያመሰግን ልጅ ሲሰጠው ልጅ ተሰጠኝ ብሎ የሚያመሰግን ባለው ነገር የሚያመሰግን በቤተሰቦቹ የሚያመሰግን ወጣት ነበረ። ነገር ግን እንግዲህ በዚህ ሁኔታ በድንገተኛ ሁኔታ ህይወቱ አልፏል። የሚያሳዝነው ነገር ደግሞ የዮናታን አባትም እንዲሁ ሞተው እናም እሱም አባቴ አብረኸኝ ሆነ ባመሰግንህ እወድ ነበረ፣ ባመሰግንህ ደስ ይለኝ ነበረ፣ አባቴ ያልኩ ብጠራህ ደስ ይለኝ ነበረ የሚል ፖስቱን አይቻለሁ። እሱም እንግዲህ በሚያሳዝን ሁኔታ ልጆቹ ሲያድጉ ለማየት አልታደለም። ምንም ማድረግ አይቻልም። ከድንገተኛ ሞት ከድንገተኛ አደጋ ሰውረኝ በሉ የሚሉን አባቶች እንዲሁ አይደለም። ድንገተኛ ሞት እንኳን አይደለም ለሚያውቁት ለልጆቹ፣ ለቤተሰቦቹ፣ ለእናት፣ ለአባት፣ ለባለቤቱ ይቅርና ለማናውቀው ለኛ እንኳን የሚያሳዝን ነገር ነው። ድንገተኛ ሞት ቤታችን ውስጥ አይግባ። ዮናታን ገና በወጣትነቱ በሀያዎቹ መጀመሪያ ላይ ወደ ትዳር የገባ ሁለት ልጆችን የወለደ ወጣት ነው። ለቤተሰቦቹ ለልጆቹ ከፍተኛ ፍቅር ነበረው። እንዳልኳችሁ ትላንት እንኳን ከባህር ዳር ለእህቱ ፎጣ ገዝቶ ለጓደኞቹ እዩት ለእህቴ የገዛውትን ፎጣ እያለ ሲያሳያቸው የነበረ ወጣት ነው። ለቤተሰቦቹ ለጓደኞቹ በጣም ትሁት፣ ታዛዥ የነበረ ሰው ነው። በኢቢኤስ ቴሌቪዥን ቤትም በካሜራ ማንነት ለስድስት ዓመታት ያህል አገልግሏል። በየስብሰባዎች በትልልቅ የአፍሪካን ዩኒየን አይነት ስብሰባዎች ላይ ኢቢኤስ ቴሌቪዥን አምኖበት የሚልከው ጎበዝ እና ታታሪ የካሜራ ባለሙያ ነበረ። በቤተሰቦቹም እንዳልኳችሁ ልጆቹን የሚወድ ትዳሩን አክባሪ ይኸው ከሚስቴ ከመወዳት ሚስቴና ከልጆቼ ጋር እያለ ፎቶዎቹን የሚፖስት ወጣት ነበረ። ያሳዝናል ወጣት ሲሞት። ነገር ግን ከሱም አንድ ትምህርት መቅሰም ይቻላል። ምንድን ነው? መቼ እንደምንጠራ አናውቀውም። መቼ እንደምንሄድ አናውቀውም። ቢያንስ ግን ቤተሰብ መመስረት፣ ልጆች መውለድ፣ አምሳያችንን ተክቶ መሞት በራሱ አንድ ትልቅ ነገር ነው ለቤተሰብ ምክንያቱም የሚወዱትን ወንድማቸውን የሚወዱትን ልጃቸውን ያጡ ቤተሰቦች ቢያንስ ልጆች ሲኖሩት በሱ ይጽናናሉ። እንዲሁም ደግሞ ምድር ላይ የምንቆየው ትንሽ ጊዜ ነው። የምንጠራበትን ጊዜ አናውቅም። ቢያንስ ግን የኔ የምንለው የምንወደው ነገር ኖሮን መሞት እንኳን ትልቅ ነገር ነው። እናም እንግዲህ ያላገባችሁ ያልወለዳችሁ ሰዎች ካላችሁ ከዮናታን ይህንን ትምህርት እንድትወስዱ እመክራችኋለሁ። ሰላሳ አንድ ዓመቱ ነው። ብዙዎቻችሁ ገና ሰላሳ አምስት አርባ ገብታችሁ እንኳን አይ ቆይ ትንሽ የሆነ ነገር ላሳካትላላችሁ የራሳችሁ ፍላጎትና ህይወታችሁን መምራት በራሳችሁ መንገድ ትችላላችሁ። ነገር ግን እንደዚህም አይነት ድንገተኛ ነገር አለና ነገ የሚል ነገር ላይኖር ስለሚችል ከወዲሁ የምትወዱትን ልጅም ብቻ ላይሆን ይችላል፣ የምታሳኩት የምትፈልጉት ነገር ካለ ከወዲሁ ብታደርጉ። ነገ የሚባል ቀን የለም። ምክንያቱም ዮናታን ትላንት ሆሳዕናን አክብሮ ቄጤማ ግንባሩ ላይ አስሮ ለእህቱ ለቤተሰቦቹ አንዳንድ ነገሮችን ከባህር ዳር ገዝቶ ወደ አዲስ አበባ መጥቶ ገና አንድ ቀን እንኳን ሳያድር ነው ህይወቱ በድንገተኛ መልኩ ያረፈው። እንግዲህ ድንገተኛ ሞት አስደንጋጭ ነው፣ እንዲሁም ደግሞ የሚያመጣቸው መዘዞችም አሉ። ሳንዘጋጅ ምንም ሳንል፣ አንዳንድ ንስሐ ሳንገባ ብዙ ኃጢአቶች እንሰራለን በየቀኑ እናም እነሱንም ሳናራግፍ ታመን እንኳን እንዲህ ወደዚህ አገላብጡኝ አገላብጡኝ ሳንል መሞት ለእኛም ለቤተሰብም ጉዳቱ ትልቅ ነውና ከድንገተኛ ሞት አሁንም እግዚአብሔር ይሰውረን እላለሁ። ከዚህም በተጨማሪ እንዳልኳችሁ ከዮናታን የምንወስደው ትምህርት ብዙ ነውና ብዙዎቻችን ነገ እናደርገዋለን ብለን የያዝነውን ትዳር ሊሆን ይችላል፣ ልጅ ሊሆን ይችላል፣ ማሳካት የምንፈልገው አላማ ሊሆን ይችላል፣ ትምህርት ሊሆን ይችላል፣ ብቻ መስራት ያለብንን ነገር ነገ የሚባል ቀን እንደሌለ እንድናውቅ የዮናታን አንዱ ማሳያ ነው። ከዮናታን በፊትም ብዙዎቹን በድንገተኛ ሁኔታ ታዋቂዎችን እንዲሁም ደግሞ ታዋቂ ያልሆኑ ሰዎችንም በድንገተኛ ሁኔታ አጥተናል። ከነሱ ብዙ ትምህርቶችን መውሰድ አለብን ብዬ አስባለሁኝ። የድንገተኛ ሞት ምክንያቶቹ ብዙ ናቸው። በጣም ብዙ ጊዜ በድንገተኛ የልብ ህመም እንዲሁም ደግሞ በድንገተኛ ስትሮክ ብዙዎችን አተናል። ስትሮክ በድንገተኛ ሁኔታ ሲመታ ምንም አንዳንዴ ብዙ ምልክቶችን ሳያሳይ ቀለል ያሉ ራስ ምታቶችን ሲያመን ይቆይና ኖርማል ነው ወይ ጉንፋን ነው ወይ ብርድ ነው እያለን እናልፍና ድንገት ግን ወደ ከባዱ ይመጣና ስትሮክ ይመታናል። ከዛም በድንገተኛ ሁኔታ ህመማችን እንኳን ሳይታወቅ እናልፋለን ማለት ነው። ሌላውኛው እንዳልኳችሁ የልብ ህመም ነው። የልብ ህመም አንዳንዴ በቀላሉ ዝም ብለን እንዲሁ በትንሽ መድኃኒት አቆይተነው ከዛ ሳይታሰብ በድንገት ወደ ሞታችን የሚመራን ነው። ብዙዎችን በስትሮክ በተለይ ድንገተኛው ገዳይ ያልታወቀበት ገዳይ የተባለው ስትሮክ ብዙ ወጣቶችን ነጥቆናል። ከታዋቂዎች ጀምሮ ድንገተኛ ህመም የሆነ ቶንሲል ሞት ነው ወይም የሆነ ነገር ሞት ሆስፒታል ገብቶ ከዛ ሞተ እንባላለን። እነ ዳዊትን ማስታወስ ይቻላል። እነ ማዲንጎን፣ እነ ታምራት ደስታን ማስታወስ እንችላለን። በድንገተኛ ሁኔታ ራሳቸው መኪናቸውን እያሽከረከሩ ሆስፒታል ድረስ ሄደው ነገር ግን ከሆስፒታሉ የወጣው አስክሬናቸው ነው። እና ድንገተኛ ሞት አስጠንቅቆ አይመጣም። ነገር ግን በቻልነው መጠን አንዳንዴ ጤናችንን ቼክ ብናደርግ እላለሁኝ። ከድንገተኛ ሞት እየሰውረን፣ አሁን በድጋሚ ላለው ለቤተሰቦቹ እንዲሁም ለስራ ባልደረቦቹ፣ ለሚያውቁት፣ ለሚወዱት ሁሉ መጽናናትን እመኛለሁ። የእሱንም ነፍስ እግዚአብሔር በአጸደ ገነት ያስቀምጥለት።